ሰላም ሰላም፣ ውድ የብሩክና ሚኪ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በአዳዲስ ቪዲዮዎች ብቅ ብለናል። አውቃለሁኝ ጠልቼ ነበረ። ነገር ግን አሁን ደግሞ በአዳዲስ ቪዲዮዎች መተናል ማለት ነው። ቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ፣ ቤተሰቦች የሆናችሁ ደግሞ ላይክ ኮመንት እያደረጋችሁ ቪዲዮችን እንደጀምር ጠይቃችኋለሁ። ይመቻችሁ። ረም ቪዲዮ ሲወስዳችሁ አርቲስት ፍናን እንግዲህ በዚህ ሳምንት ሽምግልና ነበራት። እንግዲህ ነው ምን ይመስላል? እስኪ እንየው ነበረ ያው ሽምግልና ሰርግ ነው የሚመስለው። በጣም ትልቅ ድግስ ነበር። ከዛ በተጨማሪ ደግሞ አርቲስት መስከረም አበራም በዚሁ ሳምንት ላይ ሽምግልና ከተላከላቸው ሰዎች አንዷ ነበረች። እስኪ እሷንም እንመልከት እና እኛ የመጣንበት ዋናው ዓላማ ልጃቸውን ወይዘሪት መስከረም አበራን ለልጃችን እንድትፈቅዱልን በታላቅ ትህና እንጠይቃለን። ታዛዥ፣ ጽኑ፣ ታማኝ ላመነበት ነገር ተገዢ መሆኑ ከእግዚአብሔር ጋር ሽምግልና ፕሮግራም ነበረ። ግን አንድ ነገር አለ፣ አንድ ነገር አለ። እሱ ምን መሰላል በስንቱስ ዶ ባለቤት። ለማንኛውም ይህን ይመስል ነበረ የአርቲስት ፍናንና የአርቲስት መስከረም የሽምግልና ፕሮግራም። እንኳን ደስ አላችሁ! እንኳን ለዚህ ቀን አበቃችሁ! በብሩክና ሚኪ ቻናል ስም እንላቸዋለን ማለት ነው። በመቀጠል ደግሞ ሰሞኑን አዲስ የነበረ ነገር ምንድን ነው? የአዶናይ እና የአንጋፋው አርቲስት ጋሽ ሰለሞን አንድ ላይ ነበሩ ሰሞኑን እና ምን አይነት ጊዜ እንዳሳለፉ እስኪ በትንሹ ላሳያችሁ ባለፈው ጊዜ ላይ አዶናይ የተናገረው ነገር ነበረ። እሳቸው በታክሲ ሲሄዱ አይቷቸው ከዛ በኋላ መኪና ቢገዛላቸውስ የሚል አይነት ሀሳብ አንስቶ ነበር። ያው ሁላችንም በጣም የደገፍነው ሀሳብ ነበር ይመስለኛል። እኔም የደገፍኩት በግሌ የደገፍኩት ሀሳብ ነበር። በጣም ደስ የሚል ሀሳብ ነው። እሳቸው ጋር ተገናኝተው ደግሞ ምን አይነት ጊዜ እንደነበራቸው በትንሹ ላሳያችሁ። ጤና ይስጥልኝ ጋሽ ሰሎሞን። ለማግኘት እንግዲህ ወደ ብሔራዊ ቲያትር መጥተናል። አሁን ሰው ግን አለ በጣም ብዙ ናፍዬ የት ናቸው? የት ነው ያየሀቸው? ጋሽ ጋሽ ሰላም ነው ሰላም እያሉ ነው። ሲያምሩ ደግሞ ግርማ ሞገሳቸው ማርያምን ፀረረ ያቸው በእናትህ ጋሽ ሰላም ነው፣ እንደምን አሉ? ሰላም ነው፣ እንደምን አሉ እ እንደምን አላችሁ? ደህና ነው አለን አለን አለን። እግዚአብሔር ይመስገን። ስላያችሁ ደስ ብሎኛል። ኧረ ብሔራዊ ቲያትር እዚህ ነው። አረ፣ ዋው! እሺ። እንጃ እኔ አላውቅም። ረዥም ነው ረዥም ነው። የእኔ አባት በጣም ነው የምታምሩት። እስኪ ታስገቡኝ አላችሁ? ስራችሁ ወይስ ይቻላል? እኒዋደስ እሺ ደስ ይለናል። ስላገኘኋቸው፣ በጣም ደስ ብሎኛል። የመጀመሪያው ቪዲዮዋቸው ይሄን ይመስል ነበረ። በጣም ደስ የሚል ጊዜ አሳልፈው፣ ከዛ በኋላ መጨረሻ ላይ አዶና እየለቀው ቪዲዮ ደግሞ ይሄን ይመስላል። የፈለግነው ሱፍ ዛሬ ገዝተን እንወጣለን። ከዚህ በቃ በደንብ ነጭ ሱፍ አለ። በርገንዲ ነው ያሉት ጋሽ፣ እንደዚህ አይነት ነገር ሁለቱ ደግሞ በእድሜ ይሄዳል አይደለ? የጣሊያን ሱፎች አሉ የሌላ የምንድነው? የቱርክ ጣሊያን፣ በዚህ ችኛዋ እንጀምር እንዴ? ደስ እንዳለ፣ እቺ ናርድን እኔ 38 ነኛ። እንግዲህ ይህን ይመስል ነበር ቆይታቸው። በጣም አሪፍ ሀሳብ ነው። ከዚህ በተጨማሪ ደግሞ የ50 ሺህ ስጦታም ሰጥቷቸው ነበር እና በጣም ደስ ይላል። ባለፈው ያሰበውን ነገር አሁን ማሳካቱ ነገር ግን ስመለከት አንዳንድ ኮመንቶችን ተመልክቼ ነበረ። እርስዎ ከእሱ ጋር ምናምን የሚሉ ነገሮች ያው ልጁ ባለው አቅም እየሞከረ ነው። ከእሱ ጋር አንድ ላይ ሰፖርት መደራረጉ ጥሩ ነው። ከእሱ ጋር ሰፖርት መደራረጉ ጥሩ ነው። በተቻለን አቅም ፖዘቲቭ የሆኑ ነገሮችን እየተናገርን ወይም ኮመንት እያደረግን የእሱንም ሀሳብ ብንደግፈው ከዛ በተጨማሪ ደግሞ ያለውን ነገር ሰፖርት ብንደራረግ አሪፍ ነው ብዬ አስባለሁ። ከዚህ በመቀጠል ደግሞ ሌላ ማሳያችሁ ነገር ሰሞኑን እንግዲህ ሰሞኑን እንግዲህ በጣም የታክሲ ላይ ስርቆቶች በጣም እየበዙ ነው። አንድ ሙሉ ታክሲ ሌባ አለ እና ስፔሻሊ የትነህ ብለው የሚጠይቋችሁ ከሆነ አትግቡ እዛ ውስጥ። ምክንያቱም ሊዘርፏችሁ ይችላሉ። በቀን ራሱ እንደዚህ አይነት ነገር ጀምረዋል የሚሉ ቪዲዮዎችን አይቼ ነበረ። እናንተም ያያችሁ ይመስለኛል። አሁን ደግሞ አዳማ አካባቢ ላይ በትክክል እንደዚህ አይነት ድርጊት ሲፈጽሙ የነበሩ ሰዎች ነበሩ። እስኪ እነሱ ሰዎች ደግሞ ምን አይነት ነገር እየሰሩ እንደነበረ ምን አይነት ነገር እንደተፈጠረ እንመልከት። እንግዲህ እንደተመለከታችሁት ነው። አንድ ታክሲ ውስጥ አስገብተው ሰርቀውት ከዛ ሊወረውሩት ሲሉ እምቢ ብሎ አንዱን ይዞት እየታገለ የሚያሳይ ቪዲዮ ነበር። ለመያዝ ሞክረዋል። በተጨማሪም ደግሞ ታርጋውንም እዛው ኮመንት ሴክሽን ላይ አስቀምጠውት ነበር። የዚህ ቪዲዮ ላይ የቲክቶክ አካውንቱ ቪዲዮ ላይ ኮመንት ሴክሽን ላይ አስቀምጠውት ነበረ። ሰዎችም እየተረባረቡ ነበር። ከዛ ቀጥሎ ዛሬ ከዛ ቀጥሎ ትናንትና አንድ ቪዲዮ አየኝ። እኔ ስሜ ኢንስፔክተር ኤቢስ አቦሩ እባላለሁ። አዳማ ከተማ ትራፊክ ፖሊስ ነኝ። ሰሞኑ በሶሻል ሚዲያ ላይ ሲዘዋወር የነበረው አዳማ ከተማ ውስጥ በጠራራ ፀሐይ ታክሲ ዘረፋ ፈጸመ የምለው ታክሲም ይኸው በህግ አቅርበናል፣ ይዘናል። ተበዳውም ተይዘዋል፣ አሽከርካሪም ተይዘዋል። እንደተመለከታችሁት ነው። ይሄንን ወንጀል ሲፈጽሙ የነበሩት ሰዎች በቁጥጥር ስር ውለዋል። እንትም ግር ላላችሁ ሰዎች ምናልባት ቪዲዮ ላይ ሲናገር ተበዳዩም ተይዟል የሚለው ያው ለምስክርነት ስለሚያስፈልግ መጀመሪያ ላይ ቃል መቀበል ስላለባቸው ለዛ ነው ይዘው ሰውየውን ያስቀመጡት እንጂ እንደ እስረኛ አይደለም። ምናልባት ግር ያላችሁ ሰዎች ካላችሁ ማለት ነው እና እንደዚህ አይነት ዝርፊያ በጣም መጠንቀቅ ያለብን ነገር ነው። ስፔሻሊ ትራንስፖርት ማታ ማታ አምሽተን የምንመጣ ሰዎች በጣም መጠንቀቅ ያለብን ነገር ነው። የትነህ የሚሉ ከሆነ ጭራሽ መግባት የለባችሁም። ሜክሲኮ ከሆነ ሜክሲኮ ነው፣ መገናኛ ከሆነ መገናኛ ነው፣ ቦሌ ከሆነ ቦሌ ነው። ብቻ የትም ሰፈር ይሁን ቦታውን ነው እንጂ መናገር ያለበት የትነህ ብሎ የሚጠይቃችሁ ከሆነ በጭራሽ እንዳትገቡ ማለት ነው። ሌላው እና በዚህ ሰሞን የተፈጠረ ሌላኛው ነገር ደግሞ ምንድነው የታላቁ ሩጫ በኢትዮጵያ የነበረው ፕሮግራም ነበረ፣ እና በዚህ ምን ይገርማል። ይሄ ታዲያ አካላችሁም በጣም ብዙ ብዙ ብዙ ብዙ ሶሻል ሚዲያ ኢንፍሉንሰሮች የነበሩበት እንዲሁም ደግሞ የተለያዩ ተጋባዥ እንግዶች ከንቲባችንን ጨምሮ አትሌት ኃይሌ ገብረሥላሴ እንዲሁም ሌሎች ሰዎች የተጋበዙበት ፕሮግራም ነበረ። በጣም አስገራሚ ፕሮግራም እና በጣም ደስ የሚል ፕሮግራም ነበረ። ትንሽ እያነጋገር የነበረው ነገር ምንድን ነው? አዶናይ እንዴት በጋርድ ይመጣል? ያሉ ሰዎች አሉ። አዶናይ በእርግጥ በጋርድ በሁለት ጋርዶች ነበር የመጣው። ነገር ግን እንዴት በዚህ በሁለት ጋርዶች ሊመጣ ቻለ ብለው የጠየቁ ሰዎች አሉ። ያው እንግዲህ እኔ ለእነሱ ልል የምችለው አዶናይ አሁን ካለበት ሁኔታ አንፃር በጣም ታዋቂ ከመሆኑ አንጻር እንግዲህ አስፈላጊ ጥበቃ ያስፈልገኛል ብሎ ስላሰበ በዛ መልኩ ማድረጉ ትክክል ነው ብዬ አስባለሁኝ። ያው በጣም ብዙ ግርግሮች አሉ። ሁሉም ሰው ፎቶ መነሳት ይፈልጋል፣ ምን ማድረግ ይፈልጋል። እሱ ደግሞ ተረጋግቶ የራሱ ቪዲዮዎች መስራት ሊፈልግ ይችላል። ለዛ ከዛ የተነሳ ነው እንጂ ከክፋት አይደለም ብዬ አስባለሁኝ፣ እኔ ሳስበው። ከዛ በተጨማሪ ሌሎችም ታዋቂ ኢንፍሉዌንሰሮች ነበሩ። አዩቲ የተለያዩ ታዋቂ ኢንፍሉዌንሰሮች ነበሩ። እስኪ ጣቱ አላቁርጣ ቸኔ ደግሞ ሌሎችም ታዋቂ ኢንፍሉዌንሰሮች ነበሩ በዚህ የታላቁ ሩጫ ላይ ማለት ነው። እንግዲህ እንደዚህ አንድ ላይ ተሰብሰብ ብለን አብሮነታችን የምናሳይበት ሲሆን አንድነታችን በጣም ደስ ይላል። ያው እኔ ደግሞ ተማሪ ስለሆንኩ ነው እንጂ ሄድ ነበረ። በቀጣይ ዓመት እንግዲህ ምናልባት የምንሄድ ይሆናል ማለት ነው። እስካሁን ድረስ አብራችሁኝ ስለነበራችሁ በጣም ነው ማመሰግነው። ፍጥነት ነው እየቀነስን ያለ ነው የሰብስክራይበር ብዛታችንን ማለት ነው። እንደምንም ብለን በዚህ አመት ውስጥ መቶ ሺህ ለመግባት የቻለውን ጥረት እናደርጋለን። እናንተም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንድታበረታቱን ጠይቃችኋለሁ። የዛሬው ፕሮግራማችን ይሄን ይመስል ነበረ። እስከሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ቻው።